ማንም የሞት ቀን አብሮ አይቀበርም። ዩ ሃቭ ቱ ዱ ኢት። ተራ ሆኖ መኖርም ዋጋ ያስከፍላል። ከተራነት ህይወት ለመውጣትም ዋጋ ትከፍላለህ። አንተን የምትመርጠው ማለት ስትኖርም አንተ መኖር አለብህ። ብዙ ጊዜ ሰዎች ምን ይሉኛል ብለው ነው አይደለ ብዙ ነገሮችን የማያደርጉት። ግን እኮ አንድም ሰው ስለአንተ አያስብም። ስለአንተ ማሰብ የሚጀምሩት እንደውም እነሱ አንተን ካስቀመጡበት ጎሬ ውስጥ ወጥተ የሆነ ነገር ማድረግ ከጀመር ኤፍሪባዲ ብጊንስ የዛን ቀን ነው ስለአንተ የሚያወርድ። እዛኛው ውስጥ ከኖርግ በማንም አያስታውስህም፣ ምንም የሚያደርገኝ ነገር የለም ማለት ነው በሌላ አነጋገር። ሁሉም ሰው ግን የየራሱ ሸክም፣ የየራሱ ችግር እንዳለው ማወቅ ያስፈልጋል። ሁሉም ሰው ስለዚህ የኔን ችግር፣ የኔን እንትን መፍታት ያለብኝ። ያን ስናደርግ ግን አብረውን ያሉትን በሚጠቀልል መንገድ ማድረግ ይኖርብናል። ማለት አሁን ቅድም ስለ ፐርፐስ አውራ የነበረው ይሄ ነው ይሄን ዲሲዥን ካለፍን ከዛ በኋላ ቁጭ ብለን ኦኬ አደርጋለሁ በቃ ይሄን መንገድ ነው የምከተለው፣ ካል ጊዜ ወስደን ቁጭ ብለን ዲዛይን ማድረግ ነው የሚጠበቅብን። ማለት ዲዛይን ማድረግ ነው የሚጠበቅብን። ኦኬ እኔ ምን ምን ተሰጠዋለኝ እኔ ምን ዝንባሌ ምን ፍላጎት አለኝ፣ በዚህ ነገር እነማንን ማገልገል እችላለሁ በዓለም ውስጥ። ይሄንን ቁጭ ብለ ነው የምትሰራው፣ ግርግር ውስጥ የሚሰራ ነገር አለም። ለብቻ ቁጭ ብለ በደንብ አድርገት ሰራዋል። የምታገለግላቸው ሰዎች በበዙ ቁጥር የምታገለግልበት ጥልቀት በጨመረ ቁጥር የዚህ ዓለም ተፈላጊ ሰው ትሆናለህ። ምን ለምን ተፈላጊ የሚሆነው? ለምሳሌ ሰው ለሌሎች ሰዎች ቫልዩብል ስለሆነ ነው ሰው የሚፈልገው። ለአንተ አይደለም የምትፈልገው፣ ለሰው ነው የምትፈልገው። በ15 ሰከንድ አራት ህግ ማሟላት አለበት። 15 ሰከንድ፣ አንደኛ ግልጽ መሆን አለበት፣ ስለምን ምን እንደምታወራው። ሁለተኛ አጓጊ መሆን አለበት፣ አጓጊ መሆን አለበት፣ ማ ኢንትረስቲንግ መሆን አለበት። ሶስተኛው የሚጠበቅ መጨረሻ ሊኖረው ይገባል። ኢንትሮ ኢንዲንግ ላይ የምጠብቀው መጨረሻ መኖር አለበት። አራተኛው ታማኝ መሆን አለበት። ሶ አራቱን ምሳሌዎች ይበት ናቸው። የመጀመሪያው ግልጽ መሆን አለበት። በያ ምሳሌ ልስተ አሜሪካን ሀገር ለገዳሙ የመሬት ክፍያ ስድስት ሚሊዮን ዶላር በአስራ አንድ ቀን ልሰበስብ ሄጅ የነበረ ተሳክቶልኝ ሰብስብ ያለ ወይስ አልሰበሰብኩም፣ አብረን እናያለን አልኩ። ግልጽ ነው ግልጽ አይደል። ግልጽ ምንድነው ጉዳዩ? የት ሄጅ? በስንት ቀን? በአስራ አንድ ቀን ግልጽ ነው አይደል? ሁለተኛ አልጓጓም? ምን እንደጓጓ ት ቅብር ቤተ ክርስቲያኑ ደግሞ አግኝታለች አላገኘችም? ተሳክቷል አልተሳካም? ያጓል። መጨረሻ ላይ የምጠብቀው መልስ የለም ምንድን ነው መልሱ? ቪዲዮን ስታይ ወይ ተሳክቷል ወይ አልተሳካም ይመለስልሃል።